ስሜ ሮሃማ ይባላል። ከሳሪስ አዲስ ሰፈር ነው የመጣሁት። ነቢይ በጣም ነው የምወድህ። ለአንተ ላይ ያለውን ጸጋ ቀበላለሁ። እንደገና በተፈጥሮ ያለህንም የዋህነት ወደዋለሁ። ቃይም እየወድሻለሁ የኔ እናት፣ ተባረኩልኝ። ሁላችሁንም ወዳቸዋለሁ። ኢየሱስ ጌታ ነው። ለእኔ ላደረገልኝ ነገር እግዚአብሔር አባት በሌለበት አባት እናት ለሆነልኝ ጌታ ክብር ምስጋና አምጡልኝ። እኔ እንዴት እዚህ ቤት እንደመጣሁኝ ከዚህ በፊት ተናገር ያለውን በቴሌቪዥን አይቼክ ነው የመጣውን አንተን ኦልሞስት ዘጠናዎቹ አካባቢ ነው ማቅህ እና አላቅም ይሄንን ቸርች ከዛ ሰው አሳይቶኝ በቴሌቪዥን የመጣሁት ከዚህ በፊት መስክሬያለሁ። ከዛ በኋላ ብዙ ነገሮች ተደርገውልኛል፣ እና በመሀል የመሬት ኬዝ ነበረኝ ክፍለ ከተማ አልፈጸምልኝ ብሎ ተዘግቶ ምናም ብዬ መስክሬ ልሃለሁ። ከዛ ይከፈታል ብለ ሚያዝያ ሁለት መጋቢት ሁለት ይከፈታል ተብሎ በሚዲያ ተነግሮ ተከፈተ። እና ከዛ በኋላ ነገሮች ተከናወኑልኝ። ሴትዮዋ እንደም እንደውም እንዳላይሽ ብላኝ ቴሌቪዥን ስር ወረቀቴን አስቀምጬ ተፈጸመልኝ ብዬ ነግሬሃለሁ ና ከዛ ያ የመሬት ጉዳይ እያለ ስራ አልነበረኝም። እንድታዩት ነው እግሬን ክፍት ጫማ አድርጌ መጣሁ። ሙቁሃ ፈሶብኝ ህፃን ስከላከል የጓደኛ ልጅ ሙቁሃ ፈሰሰብኝና እንደዚህ ተገሽልጦ ነው የተነሳው። ከዛ መዳን አልቻለም እና እዛ ክፍለ ከተማም እየተመላለስኩኝ እንደዚህ የመረቀዛ በቃ ሚተፈውህ አለ ና እምቢ አለ። ከዛ ሐኪም ቤት ሚጃለው እኔም የጤና ባለሙያ ነኝ። በቃ ሊድን አልቻለም። ከዛ አንድ ቀን መጥቼ ይዛች ጋር ቁጭ ብዬ ነበረና እዚህ እየተሰበከ እየተዘመረ የምጠጣው ውሃ ቀዝቃዛ ነው የምገዛው እና ያ ቀዝቃዛው በጣም ሙቀቱ በጣም ፍል ሆነ ማለት ነው። ከዛ በቃ አነሳውኝና ጸለይኩበትና ኮንፌስ አድርጌ ጫማ ውስጥ ድፍን ጫማ ውስጥ ጨመርኩበት ማለት ነው ውሃውን። ከዛ ሶስት ቀን አልቆየም። በቃ አሁን እንደምታዩት ደረቅ ሆነ ማለት ነው። ከዛ አሁን ያንን ከክፍለ ከተማ የወሰድኩትን ወረቀት ይዤ ፍርድ ቤት ሄድኩኝ። ፍርድ ቤት ሄጄ ያንን አስገብቼ አጣሪ ነበረ ለአጣሪ አስረከብኩኝ። ከዛ ለውሳኔ ለ16 ተቀጠርኩኝ እና ከዛ ለ16 ተቀጥሬ በ14 1 አካባቢ ነቢ ሄኖክን በህልም ያየዋለሁና የህዝቡ አቀማመጥ እንደዚህ አልነበረም። ወንበሩ ከዚህ ወደዚህ ያለው ወደዚህ ተቀምጦ፣ ይሄኛው ደግሞ ወደዚህ ተቀምጦ አንተ መሀል እየሄድክ ጥቁር ቱታ ለብሰ ከላይ ብሉ ብላክ ነገር ቲሸርት አድርገሃል። ጫማም ስኒከር ነገር ነው ያረካው። መሀል ላይ እየሄድክ ትጸልያለህ እና ሰው ሁሉ ተንበርክኮ እየጸለየ አየሁኝ ማለት ነው። ከዛ ለልጆች ጠዋት ተነሳሁኝና ወይኔ ነቢ ሄኖክ አገልጋዮቹን ይዞ እየጸለየ ነው፣ ምን አለበት በሄድኩኝ ምናምን እያልኩ እያሰብኩኝ ከዛ በኋላ በቃ አርብ ለት ሊሂድ አልኩና አሰብኩና ሐሙስ ቀን የነበረውን ውሳኔ ቀርቼ አርብ ለት ጠዋት ፍርድ ቤት ሄድኩኝና በዛ ወደዚህ ልመጣ ፍርድ ቤት ደረስኩኝ ማለት ነው። ፍርድ ቤት ስደርስ ውሳኔ ወረቀት ስላ ሴትየዋ ማነው ስምሽ ብላ ከጠይቀችኝ በኋላ ጠልቃ ገባለሽ አለችኝ። ምንድነው ጣልቃ ገብ ስላት፣ አይ ንብረቱ እኔንም ይገባኛል የሚል ሰው መቷል አለች። ከዛ እሺ ማነው ስሙ ስላት እከሌ ብላ ስትጠራለኝ የማቀው ሰው ነው። ከዛ በጣም የሆነ መደንገጥም ኮንፊዝ ዶንክኝና ልጄን ይዞ ነበረው ወደዚህም አልመጣው። ወደ ቤት ሄድኩኝና መንገድ ላይ የሄድኩኝ በቃ ጾም ጸሎት ይዤ መጸለይ አለብኝ ስለዚህ ጉዳይ ምናምን እያልኩ እያሰብኩኝ ወደ ቤት ስንደርስ፣ እኛ ቤት ሁል ቀን ቀንም ማታም ብንኖርም ባንኖርም ጂፒኤስ ነው ምን ከፍተው ማለት ነው። ከዛ በር ከፍተን እየገባን አንተ ታውጃለህ ታውጃለህ። ከዛ መጨረሻ ላይ ምን መጣ፣ ግንቦት ለግንባታ በ19 ሰኞ ይጀምራል። እኔ ደግሞ ሰኞ ልገባ ነው ለራሴ የጾም ጸሎት ማለት ነው። በ19 ይጀምራል የሚላየው ልጅም በቃ እሰይ ማሚዬ እንደውም ደስ ይላል አብረሽ ሄደሽ ትጸልያለሽ አለኝ። ቅዳሜና ወደ ለነሱ አንዳንድ ነገር አሰናዳው እና ሰኞ መጥቼ እዚህ ተካፈልኩኝ። ሰኞ ይሁን ማክሰኞ የተሰበከው ስብከት እንደውም ሁለተኛ ነገስት ሁለተኛ ምዕራፍ ላይ ያለው ቁጥር 19 ላይ ኑሮ መልካም ነው፣ ግን የምድሪቷ ውሃ መልካም አይደለም ያጨነግፋል የሚል ነውና በቃ የኔን ህይወት ማለት ነው የሚገልጸው። በእውነት በጣም በቃ ሰው አላት እንደዚህ ነው ምናምን ይላል፣ ግን የእኔ ደስ ማይል ህይወት ነው በቃ ወደ ውስጥ ስትመጡ ማለት ነው በቃ ገርሞኝ፣ በቃ እየጸለየ ደግሞ ልክ በህልሜ እንዳየው ከአንተ ቱታ እንደለበስክ ምናምን መሀል ላይ እንደዚህ እንደነበር ህዝቡ ወደዚህ እንደዞረ በህልሜ እንዳየሁት ማለት ነው። ጾም ጸሎቱ ላይ ማለት ነው እኔ ከሶስት ቀን ከአራት ቀን በፊት ያየሁት፣ ወንበሩ ራሱ እንደዚህ አይደለም የተቀመጠው እንደዚህ እና እንደዚህ፣ እኔ በህልሜ የሚያየውት እንደዛ ነው። ከዛ ጥሩ ጊዜ አሳለፍን ሁለት ቀን ሶስት ቀን። ከዛ ሐሙስ እለት ልመጣ ወደዚህ ስነሳ መንፈስ ቅዱስ ትንሽ ቆይ ይለኛል ከዛ ወይኔ እኔ ሰው ፕሮግራም ከጀመረ በኋላ መሄድ ደስ አይለኝም። ያውም ጾም ጸሎት ሰው ላይ ተራምጄ እንዴት እገባለሁ? አረ ሊሂድ ምናምን ያል፣ ቆይ ይለኛል መንፈስ ቅዱስ። ከዛ ሻልኩኝና በቃ እያልኩኝ አራት ሰዓት ሆነ። በቃ ጌታ፣ አረ ሊሂድ ባክ በቃ ምናምን ብዬ በር ቆልፌ ግቢ ቆልፌ ልክስ ወጥቼ ትንሽ እንደተራመድኩኝ በሬ እንኳኳል። ስዞር ሰዎች ናቸው። አቤስ መጥሪያ ሰጡኝ ማለት ነው ከዛ መጥሪያውን ይዤ ስሜንና የከሳሹን ስም ብቻ አየሁኝና ሌላ ምንም አላየውም። ዝርዝር ሁኔታውን ተቀብዬ ቦርሳ ውስጥ አድርጌ ነው የሮጥኩኝ እዚህ። ምክንያቱም በጣም ጓጉቻለሁ እዚህ ለመምጣት። ከዛ መጣሁና እውነትም በቃ ሕዝቡ እንደዚህ ቆሟን ስች ጋር የሆነ ቦታ አገኘሁኝና መንበርከኪያ የማገኘው መንበርከኪያው ስር ከትቻው መጸለይ ጀመርኩኝ። ከዛ ፕሮግራም ጨረስኩ፣ ወደ ቤት ሄድኩኝ። ለወዳጆቼም ደወልኩና ነገርኳቸው እንደዚህ ለዚህ እኔ አርብም አልቀረው መጣ። ቅዳሜም እንደዚህ ስል ይጮሃል ይጮሃል ጮል ሳይለንት አድርጌ እኔ ጸሎቴ ከዛ እሁድ ለት የጌታ አራት ነበረ መጨረሻ ቀን ማለት ነው። ከዛ የጌታ አራት ሲሰጥ ከጌታ አራቱ ከብስቱ ላይ ቆረጥኩኝና ወረቀቱ ላይ ልጥፍ አደረኩበት። ከዛ በኋላ ደግሞ የሚሰጠውን ደግሞ እንደዚሁ ደሙን ደግሞ ፍትስ ወረቀቱ ላይ ያደረኩት አሁንም አለ እዚህ ውስጥ ማለት ነው። ክሱ ላይ ታዲያ አረኩበትና በደሙ ከዛ በኋላ ወደ ቤት ሄድኩኝ። የሄድኩኝ ማለት ነው ጨርሰን ፕሮግራም፣ ኃይለኛ ፕሮግራም ነበረ። ከዛ በኋላ ሰኞ እንደውም አረፍኩኝ። አንድ ሳምንት ጾም ጸሎት ስለነበርኩኝ እንግዲህ ፍርድ ቤት ጉዳይ ኖሯችሁ ስትተኙ አስቡት። እኔ ሰኞ ዕለት ከዛ ማክሰኞ ጠበቃ ምናምን መፈለግ ጀመርኩኝ። ከዛ በኋላ አንድ ጠበቃ የባለስልጣን የነበረ ጠበቃ አገኘውኝ። ውስጤ ግን ኖ ይለኛል ኖ ይለኛል፣ በቃ ይቅርብኛል አልኩና ተውኩኝ። ሀሙስ ዕለት እንደገና አንዲት ሴት ሰው አገናኘኝና፣ ክርስቲያን አይደለችም። ከዛ በቃ ውስጤ ተቀበላት። ከዛ ዶክመንቴን ሁሉ ሰጠዋት ብርም ተነጋገርን። እማልችለው ብር ነው የጠቀሰችብኝ፣ ግን በቃ ይሁን አልኩኝ። እግዚአብሔር ለምን ውስጤን አሳረፈው ብዬ በቃ እሺ ብዬ ተስማማ ወደ ቤት የገባው ያንን ገንዘብ ለመክፈል ያላየነው ነገር የለም። እኔና ልጆቼ ከአባታቸው ከተለያየ ኦልሞስት 17 ዓመት ሆኖኝ ብቻችንን እና በቃ ልነግራቸው አልችልም። ወዳጅ እንደ አዋራ ነው ካጠገባችን የተራገፎ ማለት ነው። ምንም በቃ ሰው በሌለበት ምድረ በዳ ውስጥ ገባል። ከዛ ግን ኢትስ ኦኬ በቃ እያልን ያንን ነገር ጨክነን ማድረግ ጀመረን። እግዚአብሔርም እየረዳን ከዛ ክሱን ሳነባ እንግዲህ ቤቱ የአባቴ ቤት ነው። አባቴ ራሱ ከሞተ 25 ዓመቱ ነው። እናቴ 21 ዓመቷ ነው ከሞተች። እዛው ሰፈር ውስጥ ያለ ሰው ነው የሚከሰኝ፣ የኔም ድርሻ ነው ብሎ ማለት ነው። ትዳር ውስጥ የተወለደለች መቶኛ ቤት የኔንም እያለኝ ነው ማለት ነው። እና በቃ በጣም ከባድ ነው። በዚህ ጋር መሄድ ሲገባኝ እያፈርኩኝ በዚህ ጋር ነበረ የሚሄደው፣ ምክንያቱም አባቴ በክፉ ስለተነሳ ማለት ነው። ከዛ በቃ ጌታ ሆይ አልኩኝ። ይሄ ነገር ወይ ይለቅ በቃ እኔ ለዚህ ልጅ ድርሻውን ልስጠው። የአባቴም ስም ከሚጠፋ እኔም በእንደዚህ አይነት ልጆቼ እኔ በትዳር ምሳሌ አልሆንኳቸውም፣ ግን ቢያንስ አባቴ እናቴ የነበራቸውን ፍቅር ብዙ ስለማወራቸው የኔ አባትና እናት ለልጆቼ ምሳሌ ናቸው እና ከዛ በቃ ከሴትዮዋ ጋር ተነጋገርን ክሱ ተጀመረ ማለት ነው። ከዛ ከተጀመረ በኋላ ነው ከዛ ክሱ ከተጀመረ በኋላ በአስራ አምስት ቀኑ ትራንስፖርት አልነበረኝም። አስር ብር ነው ኪሴ ውስጥ ያለው እና ኖ ጂፒኤስ ሂጄ መሬት እንደተሳካልኝ እመሰክራለሁ አልኩና ከቤት የወጣሁና እንትን ድረስ መጣሁኝ። ሚካኤል ድረስ መጣሁና በእግሬ መጣሁ፣ ወክ እያረኩኝ የዛን ቀን ጸግሽ ነበር የሚያገለግለው በዝማሬ መጥቼ እንትናልኩክና ስራም አልነበረኝም። ይሄንን ነገር ላስፈጽም ብዬ ስራም ትቼ ነበር። ከዛ ሲቪኤን እና መጥሪያውን እንደዚህ ይዣው መጣሁና ከመሰከርኩኝ በኋላ ትዝ ካለ እግር ስር ወረወርኩና ነብይ ይሄ መጥሪያ ነው። በእኔና በልጆች የመጣ መጥሪያ ነው እና ቃል አውጣበት ብዬ ስለ እገለብጠዋለዋል ከአንተ ብድግ ብለ ማለት ነው። ከዛ በኋላ መሰከርኩኝ። እዚህ ጋር በበረከት ኑሪ ምናምን ብለ ባረከኝ፣ እና ወረቀቱን ይዤ ወደ ቤት ሄድኩኝ። ከዛ ወደ ቤት ገባሁ። ስገባ ልጄን አሞት አገኘሁትና አኪም ቤት ይዤው ሄድኩኝ። አኪም ቤት ይዤው ሲሄድ ከዛ ምን ሆኖ ነው ምናምን ሲሉኝ፣ እንደዚህ እንደዚህ ስላቸው አከሙት፣ ጨረሱና ከዛ በኋላ አንቺ ግን ስራ አለሽ አሉኝ። እኔ ነርስ ነኝ፣ የለኝም እንዳልኩ ሲቪ ሰጥቼ ነበረ ከመጥሪያው ጋር በምን ሰኞ አትጀምሪም አሉኝ ማለት ነው። በዛው ስራ ገባሁኝ። ክብር ለጌታ። ከዛ በኋላ ነገሩን እገለብጠዋሉ አልከኝ ምስክርነት አሁን ከሁለት ወር በፊት እንትን ተባለ ተቀጠረ፣ እና የምስክርነቱ ቀን የኔ አንድ ሰው ቀርቶ እንደገና በሩ ተቀጠረ። ከዛ ስንሄድ አክስቶቼና የአክስቶቼ ልጆች ለእሱ ሊመሰክሩለት መጡ ማለት ነው። ከዛ በኋላ አብረውኝ ላሉ ሰዎች ነገርኳቸው። ነቢይ ሄኖክ እኮ ነገሩን እገለብጣለሁ ብሎኛል፣ ስለዚህ ነገሩ ተገልብጧል አልኳቸው። እንዴት በዛ ወገን መተው ይመሰክራሉ ብለው በጣም እንትን እያሉ እዛ ፍርድ ቤት ገባ የእኔ መጀመሪያ መሰከሩ። እነሱ ከመሰከሩ በኋላ የእሱ ምስክር ውስጥ ገቡና መመስከር ሲጀምሩ ማናት እሷ? ሲላል ሩሃማ ምናችሁ ናት? የወንድማችን ልጅ ናት ብለው ለእኔ መሰከሩ። ተገለበጠ ማለት እንደዚህ ነው። ለመከዳት ነው የሄድኩት። በእውነት ለመከዳት ነው የሄድኩት። ፊቴን እያዩ ይክዱኝ ብዬ ለማየት ነው የሄድኩት፣ ግን አልከዱኝም። እግዚአብሔር ነገሩን ገለበጠ። እነሱ የዋሆች ሆነው አይደለም፣ እግዚአብሔር ግን መልካም ማድረግ ስለፈለገ ነው እና በቃ ያንተ ስብከት አስታውሰዋለው፣ ልዩ ህዝብ የሚለው እንደገና ደግሞ አንድ ክንድ አለ፣ የስጋ ግን አይደለም። የምትለው ሁሉ ጊዜ ከፍተዋለሁ ቤቴ ውስጥና ጌታዬ ያንተ ክንድ ከኔ ጋር አለ። ማን አላት? ማን ቆሞ ይመሰክርላታል? ማን ይረዳታል? በተባልኩበት ቦታ እግዚአብሔር ሰዎች ሰጠኝ። እኔ ሰው የለኝም፣ ግን አዳዲስ ሰዎች ታውቃላችሁ፣ አዳዲስ ኮኔክሽኖች፣ አዳዲስ ሰዎች ተሰጡኝ። ምን እናግዝሽ፣ ምን እንርዳሽ። ያንን ስብከት ከሰማው በኋላ አንድ ክንድ አለ የስጋ ክንድ ግን አይደለም። ሁልጊዜ ስወጣ ስገባ እንደዛ ላለሁ በቃ አንገቴን ቀና አድርጌ እንዲሄድ የሚያደርገኝ ስብከት ነው። ሁል ጊዜ መንገድ እንደዚህ ቀይር የሚሄድ የነበርኩኝ በመንገድ የመውጣት ጀመርኩ። ለምን አንድ ክንድ አለ ላለው የስጋ ክንድ ግን አይደለም። እንደዚህ አይነት ታምራት አደረገ። ባፈርኩበት ሰፈር ውስጥ እግዚአብሔር አከበረኝ። ማንም የላትም በተባልኩ ብዙ ወዳጆች ሰጠኝ። በሃይማኖት፣ በዘር፣ በቋንቋ ማንገናኝ ሰዎች እኔ እንኳን የማንነት ቀውስ ደረሰብኝ። ማነኝ እኔ? ከየት መጣሁ? እሺ አባቴ ይካድ እናቴ ግን ማናት? እያልኩ በማስብበት ሰዓት እነዚህ ሰዎች ግን መጥተው እውነተኛ ነገሩን ተናገሩ። ነብዬ፣ በጣም አመሰግንሃለሁ፣ ወድሃለሁ። በእውነት ሁለት ነገር ቃል አውጣልኝ፣ አንድ በፋይናንስ፣ ሁለት እህቴ ልጅ አልወለደችም። አስራ ምናምን ዓመት እኔ ታናሽ ወይ መጨረሻ እግዚአብሔር ዛሬኛ ክፍል ሆኜ ልጅ ሰጥቶኛል። እሷ ግን ታላቅ የሆና ልጅ የላትም። ዛሬ በር የሚከፈትበት ቀን አለ። አሜን የማይከፈት ነገር የለም በኢየሱስም ተከፈተ ይዘሽ ሂጂ የፋይናንስ በር የእህትሽ ልጅ በኢየሱስ ክርስቶስም የልጅ በር ተከፈተ ይሁን አለ ተባረቂ